የስኳር መጠን ለመቆጣጠር ለሚፈልጉ ግለሰቦች ዝንጅብል የግልኮስ ቁጥጥርን ለማበረታታት ጠቃሚ አጋር ሊሆን ይችላል። ዝንጅብል በደም ውስጥ ያለውን የስኳር መጠን እንዴት የሚቀንስ አብረን አብረኔ ዝንጅብል የኢንሱሊን ስሜትን ያሻሽላል። ይህም ሴሎች ከደም ውስጥ የግልኮስን መጠን እንዲወስዱ ያስችላቸዋል። ይህም ማለት የተጠራቀመ የግልኮስ መጠንን ሴሎች በአግባቡ እንዲጠቀም ያደርጋል ማለት ነው። እንግዲህ ስናጠቃልለው ዝንጅብል በጣም በርካታ የጤና ጥቅሞችን ይሰጣል። ዝንጅብል ሁለገብና ኃይለኛ እጽዋት ሲሆን ይህም የምግብ መፈጨትና የበሽታ መከላከል አቅም ከማሻሻል ጀምሮ እብጠትን በመቀነስ ክብደትን በመቀነስ በርካታ የጤና ጥቅሞችን ይሰጣል። ዝንጅብልን በምግብ በሻይ ወይም በተጨማሪ ምግብ በዕለት ተዕለት እንቅስቃሴ ውስጥ በማካተት ተፈጥሮ የመፈወስ ባህሪያትን በመጠቀም እና አጠቃላይ ደህንነቶችን ማሻሻል ይቻላል ማለት ነው። የምግብ መፈጨት ችግርን ለማስታገስ፣ የመገጣጠሚያ ህመምን ለማስታገስ ወይም የሰውነት በሽታን ለመከላከል ስርዓትን ለማሳደግ እና የደም የስኳር መጠንንም በማስተካከል ዝንጅብል ከፍተኛ ሚና ይጫወታል ማለት ነው። እንግዲህ ዝንጅብልን በመጠቀም ተመልካቾች በጣም ብዙ በሽታዎችን መከላከል ይቻላል ማለት ነው። ተመልካቾች እንግዲህ ሌሎች ተጨማሪ መረጃዎች እንዲደርሶ ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎችም ሰዎች መረጃው እንዲደርሱ የበኩላችሁን ሚና እንድትጫወቱ ስል በትህትና ጠይቃለሁ። ሰላም ሁኑ። አመሰግናለሁ።